ዛሬ በዚህ ቪዲዮ ጀማሪዎች እንዴት ብላችሁ እነኚህ ሁለቱን ነገር ትጠቅማችሁም ድግነቱ ከተረዳችሁ በኋላ ኤኒ ሲዌሽን ላይ እንዴት ብላችሁ እንደምትጠቀሙት ነው የማሳያችሁ። ይሄ አር ዩ ኤንድ ዩ የሚለው ነገር ብዙ ጊዜ ኮንፊዝ ያደርጋችኋል፣ ግን የመጀመሪያውና መሰረታዊው ነገር ይሄን ለይቶ ማወቅ ነው። ምክንያቱም ኤኒ ሲዌሽን ላይ ብትሆኑ፣ ለምሳሌ ሎኬሽን ጠፍቶባችሁ ቢሆን፣ ሰውን የሆን ነገር እንደዚህ ነሽ ወይ እንደዚህ ታደርጋለህ ወይ ደግሞ ቤቢ ጸጉር ቤት መሄድ ፈለጋችሁ፣ የቱ ጋር ነው ብላችሁ ከፈለጋችሁ፣ ኤኒ ሲዌሽን ላይ እነኝ በደንብ ነው የሚጠቀሟቸው። ይህን ደግሞ ለይታችሁ ወቃችሁ በጣም ነው ኮንፊውዝድ የምትሆኑት። ብዙ ጊዜም የማያወስተትም ከጀማሪዎች በተለይ ቋንቋን ሲጀምሩ ካሉ ተማሪዎች ብዙ ማያወስተት ይሄን ለጌታው ለማወቅ ነው። ስለዚህ በዚህ ቪዲዮ እነኚህ አር ዩ እና ዱዩ የሚለውን ነገር በብዙ ቦታዎች እያየን እንማራቸዋለን ማለት ነው። እሺ መጀመሪያ I want you guys to focus on the meaning መጀመሪያ ትርጉሙን እንይ። ኦኬ so አር ዩ ሲባል ነህ ወይ ነው። ኦኬ ሄር ነህ ወይ ነው ትርጉሙ ዱዩ ሲሆን ደግሞ ታደርጋለህ ወይ ነው። ስለዚህ ኢቭን በትርጉሙ ራሱ ብዙ ነገር መረዳት ትችላላችሁ። ማን አልኳችሁ ነህ ወይ፣ ይሄኛውም በደንብ ፎከስ አድርጉበት። ኦኬ ነህ ወይ፣ ይህ ደግሞ ምንድን ነው አልኳችሁ ታደርጋለህ ወይ፣ ታደርጋለህ ወይ። ስለዚህ ከዚህ ምን ተረዳቸው እናንተ። እንዳልኳችሁ በጣም መሰረት ነው። ኢቭን ወይን አይ ስታርት ቲቺንግ የምጀምረው ማንኛውም ሌቭል ከዚህ ነው። ስፔሻሊ ጀማሪዎች ላይ በደንብ ነው እዚህኛው ላይ ፎከስ አድርጌ ማስተምራቸው፣ ምክንያቱም በጣም ላይክ መታወቅ ያለበት ነገር ስለሆነ ማለት ነው ነህ ወይ ስለ ማንነት ያወራል ስለዚህ ስለመሆን የሚያወራው ቨርብ ማን ነበር ትዝ የሚላችሁ ከሆነ ቢፎር አስተምራችኋለሁ ስለመሆን ስናወራ የምንጠቀመው ቨርብ ቱ ቢ ነው ግድ አሁን እዚህ ጋርም ዩ ካን ሲ ዘ ዋን ቨርብ ቱ ቢ ዊች ኢዝ አር ስለዚህ ጋር እንደዚህ ነህ ወይ እንደዚህ ነሽ ወይ እንደዚህ ናችሁ ወይ ስትሉ በዚህ ወይ ነው ማለት ነው በደንብ አሳያችኋለሁ በኤግዛምፕል እዚህ ጋር ደግሞ ታደርጋለህ ወይ ከተባለ ምንድን ነው ማለት ነው ድርጊት አለ። ስለዚህ ታደርጋለህ ወይ ስትሉ ደግሞ ዱዩ የሚለውን ነው የምጠቀሙት። ስለዚህ ከድርጊት ጋር የሚገናኝ ነገር ከሆነ ጥያቄያችሁ ማን ትጠቀሙ? ዱዩ ሰው ዛሬ አሸናፊ ዝና ዊዝ ሚ ሰው ከእናንተ ጋር ነው የምፋጠጠው። ጠይቃችኋል፣ ትመልሳላችሁ። በደንብ ኦኬ። እሺ ወደዚህ እንመለስ። አሁንም ሰው ማን አለ ብያችኋለሁ። እዚህ ጋር ቨርብ ቱ ቢ አለ። ቨርብ ቱ ቢ ላይ እና ማናቸው ያሉት ቨርብስ? አንድ አር አለ ብለናል። ስለዚህ ኢዝ አም እና አር አለ ማለት ነው። ግድ ሰ እዚ ጋ ማወቅ ያለባችሁ መሰረታዊ ነገር አር ብቻ ሳይሆን እነኚህ ሶስቱም ናቸው ያሉት። ይህን ደግሞ ከዚህ ብዙ ቦታ ሰርታችኋል። አምሾር እና ምንም ኮምፕሊኬትድ አይደለም፣ በጣም ቀላል ነገር ነው አደለ። ስለዚህ ኢዝን ለነማ ለነማ ነው የምንጠቀመው? አምን ደግሞ ለነማ ነው? አር ደግሞ እዚ ጋ ረዳ ታችኋል ለዩ እንጠቀመ። ሌላ ግን የምንጠቀምበትም ሌላዎች አሉ። ስለዚህ ከኢዝ ስንጀምር ለኢዝ እነማን ናቸው? ሺ አለች፣ ሂ አለ ኢት አለ ስለዚህ፣ ኢዝ ሺ እዚህ ጋር አሁን ነህ ወይ ከሆነ ሺ ምንድነች እሷ አይደለ፣ ስለዚህ ናት ወይ ይሆናል ማለት ነው። ከዛ በኋላ ኢዝ ሂ ሲሆን ደግሞ ነው ወይ እሱ ይሆናል ማለት ነው። ኢዝ ኢት ሲሆን ደግሞ እቃው ነው ወይ ይሆናል ማለት ነው። ከዛ በኋላ ከዚህ በኋላ የሚጨምር ነገር አለ ኦፍኮርስ፣ እሱን ደግሞ እንጨምራለን ኤግዛምፕል ጋር ስንሰራ ማለት ነው። መጀመሪያ ግን ኮንሰፕቱ እንድትረዱት እና በኋላ ኤግዛምፕል አንድ ላይ እንድንሰራ እዚህ ላይ በደንብ ፎከስ ማድረግ አለባችሁ። በጣም ቀላል ነው። አሁን እስካሁን ተረድታችሁ ል ብዬ ያስባለሁ። አም ደግሞ ለማን ነው? እኔ እንደዚህ ነኝ ወይ ስትሉ አም አይ ትላላችሁ ማለት ነው። ግድ አር ደግሞ ለነማን ነው? ዩ አለ እዚህ ጋር ሊነጋችሁት ዩ አለ፣ ከዛ ዘይ አለ፣ ከዛ ዊ አለ። የጋችሁ አር ዩ ነህወይ ነሽወይ ናችወይ አሁን ይሄኛ ከገባችሁ ምንም ከብዳችሁ ነገር አይኖርም። በኋላ ኤግዛምፕሉን በረሃችሁ ነው የምትሰሩልኝ። አር ዩ ነሽ ወይ ነህ ወይ ናች ወይ ግድ አር ዘይ ሲሆንስ ግድ ናቸው ወይ አይደለ። አር ዊ ሲሆን ደግሞ ነን ወይ። ስለዚህ እንደዚህ ነን ወይ፣ እንደዚህ ናቸው ወይ፣ እንደዚህ ናት ወይ ስለመሆን ስታወሩ የምጠይቁት በዚህ ወይ ነው። ሌላ ምንም የጠይቃ ነገር የላችሁም። ጨረሳችሁ ይሄንም ማለት ነው። ወደዚህ ደግሞ ስንመጣ ዱ ብቻ አይደለም ያለው አይደለ። ማን ማን ያለን እዚህ ጋር ደግሞ ዱ አለ፣ ዳዝ አለ። ያለፈ ነገር አደረግክ ወይ ዋረ ከፈለግን ደግሞ ዲድ አለ። ስለዚህ አሁን ሁለቱ ላይ ፎከስ አድርጉልኝ፣ ዱ እና ዳዝ። እስካሁን ስትማሩ ስትቆዩ ይሄን ነገር በደንብ ገብታችሁ ሊሆን ይችላል፣ ግን ሜይ ቢ ዩክናት ኢምፕሊመንትድ ስታወሩ ግን፣ ላጠቀሙበት ትችላላችሁ። ስለዚህ ዛሬ የምታደርጉት ምንድን ነው መጠቀም ነው። እነኚህ እየተጠቀማችሁ ታወራላችሁ ማለት ነው። አፍተር ዚስ ኦኬ። ስለዚህ ዱና ዳዝን እንዴት ብለን የምንካፍላቸው እስኪ ንገሩኝ። ዳዝን ለማን ነው የምንጠቀመው? እሺ፣ ዳዝ ዩ ይባላል አይባልም? ኦቭየስሊ አደለ? ስለዚህ እዚህ ጋር ለእነማን ነው የምንጠቀመው? ለሂ፣ ለሺ እና ለኢት እዚህ ጋር ኢዝ ላልናቸው ናቸው። እዚህ ጋር ደግሞ ዳዝን እንላለን። ለምን ድርጊት ስለሆነ ማለት ነው። እዚህ ጋር ነሽዋይ ነበር አደለ? ኢዝ ሺ ነች ወይ ነው አደለ። ዳዝ ሺ ሲሆን ደግሞ ታረጋለች ወይ ሆነ ያገች። ልዩነቱን ቬሪ ኢዚ። እዝ ሺ ምንድን ነው አልኳችሁ ናት ወይ፣ ዳዝ ሺ ደግሞ ታረጋለች ወይ ይሆናል ማለት ነው። እዝ ሂ ነው ወይ ነበር አደለ። ዳዝ ሂ ሲሆን ደግሞ ያረጋል ወይ ይሆናል። ዳዝ እት እቃው እንደዚህ ያረጋል ወይ ወይም ሰው እንደዚህ ያረጋል ወይ ይሆናል ማለት ነው። ስለዚህ ከዚህ የቀሩት እነማን ናቸው? የቀሩት እንዳለ ለማን ያሉ ማለት ለዱ ይሆናሉ ማለት ነው ግድ ዱዩ አለ ዱ ዘይ አለ ዱ ዊ አለ ንድ ዱ አይ አለ አርዩ የማለ ነበር ብያቸዋለሁ። አርዩ ነህ ወይ ነው አለ ዱዩ ሲሆን ግን ታደርጋለህ ወይ ይሆናል ማለት ነው ግድ ኤክሰለንት፣ እየገባችሁ ነው አሁን። ስለዚህ አር ዘይ ሲሆንስ ናቸው ወይ ነበረ። ዱ ዘይ ሲሆን ግን ያደርጋሉ ወይ ይሆናል ማለት ነው ግድ ዲድ ደግሞ ለሁሉም መሆን ይችላል ድስ ፎር ኦል ኦፍ ዘም። ግን ምን ይሆናል አሁን ይሄ ታደርጋለህ ወይ ጄኔራሊ ነበረ። ይሄ ግን አደረግክ ወይ ይሆናል ያለፈው ይሆናል ማለት ነው። ኤግዛምፕላችን እንዴ። አሁን ይሄኛውን በደንብ ከተረዳችሁ በኋላ ምንም ነገር አይከብዳችሁም። ትረስት ሚ ይሄኛው ነገር አሁን ኢፍ ኢት ኢስ ክሊየር ፎር ዩ ግልጽ ከሆነ አሁን ደግሞ በኤግዛምፕል ስናየው ደግሞ ኢት ዊል ቢ ሞር ክሊየር። ለምሳሌ እኔ የነገራቸው ናም ሃሪክ እናንተ በዚህ ነው ወይስ በዚህ ነው የሚሰራውን የሚለውን ተነግሩኛላችሁ እሺ ለምሳሌ፣ ረጅም ነህ ወይ ብዬ መጠየቅ ፈለግኩኝ። ወይም እናንተን ረጅም ናችሁ ወይ። ድርጊት ነገር አልተናገርኩኝም አደለ? ናችሁ ወይ ነው ያልኩትኝ። ስለዚህ ዱ ዩ ነው ወይስ አር ዩ ነው ማለት ያለብኝ? ናችሁ ወይ ነው ያልኩት። ታደርጋላችሁ ወይ ነው ያልኩት ወይስ ናችሁ ወይ ነው ያልኩትኝ? ረጅም ናችሁ ወይ አደለ? ስለዚህ መሆን በአር ዩ ነው የሚጀምረው ማለት ነው። ስለዚህ እናንተን ስለማዋራ ለእናንተ ደግሞ ለእኔ ዩ ስለሆናችሁ አዩ ነው ጀምረው ማለት ነው። ድ አ ዩ ል እንጂ ዱ ዩ ቶል ብትሉ ደን ን ረጅም ነህ ወይ ለማለት ከፈለጋችሁ ሃስ ቢ አ ዩ ል ቢካ ስለመሆን የምታወሩት በማኖብያቸው አለው በቨርቢቱ ነው። ስለዚህ አር ዩ ታል ማለት ያለባችሁ ማለት ነው። እሺ እ ለምሳሌ እንግሊዝኛ ትናገራላችሁ ወይ ማለት ደግሞ እንግሊዘኛ ትናገራላችሁ ወይ? መናገር ድርጊት ነው አይደለ? ድርጊት ከሎ በማን ነው የምጠቀመው ብያቸዋለሁ። በዚህ ወይስ በዚህ? አር ዩ ስፒክ እንግሊሽ ልበል ወይስ ዱ ዩ ስፒክ እንግሊሽ ልበል? ግድ ዱ ዩ ስፒክ እንግሊሽ። ለምንድን እንደዚያ ያልነው? ዋይ ዲድ ዊ ሰይ ሶ? ዱ ዩ ስፒክ እንግሊሽ እንግሊዘኛ ትናገራለህ ወይ? ምክንያቱም ጥያቄው ስለምታ እንደዚህ ታረጋለ ወይ ነው አደለ? ኤግዛክሊ። ስለዚህ ዱዩ መሆን አለበት። ስለዚህ አንተ አንቺ እንደዚህ ታደረግ ያለሽ ወይ ማለት ከሆነ የምትፈልጉት ጥያቄያችሁን የምትቀይሩት እችኛዋን ፓርት ብቻ መቀያየር ነው። ለምሳሌ እስኪ ቡና ትጠጫለሽ ወይ ብላችሁ ጠይቁኝ። እኔ ቡና ትጠጫለሽ ወይ መጠጣት ድርጊት ነው አደለ? ስለዚህ የምትቀይሯት ከዚህ በኋላ ያለችዋን ነው። ሰው እንዴ ነው የሚሆነው ዱዩ አለ ዱዩ። መጠጣት ምንድን ነው? ድሪንክ። ቡና ምንድን ነው? ኮፊ። ግድ ዱዩ ድሪንክ ኮፊ። ቡና ትጠጫለሽ ወይ? ዩሲ ዱ ዩ ድሪንክ ኮፊ። ቡና ትጠጫለሽ ወይ አላችሁ ማለት ነው። ድርጊት ካለ አንደኛ ነገር፣ ዱዩ ካላችሁ በኋላ ሁሌ ምን አለ? ቨርብ ዋን አላያችሁ? ዱዩ ካልኩኝ በኋላ ስፒክ መናገር በቨርብ ዋን አስቀምጥኩኝ። ስለዚህ ይሄኛው ከገባችሁ እንዳልኳችሁ ከዚህ ውጭ ምንም የለም። ጠቅም ጠይቅ ዩ አንደርስቱድ ኤቭሪቲንግ ሁሉም ነገር ገብቷችኋል ማለት ነው። ግን ስቲል ፓርቲስፔት ውጣስ ኦኬ፣ እሺ። ስለዚህ ይሄኛው አር እና ዱ እዚ ጋ የጻፍኩላችሁ ስለሆን ነው። ግን ምን ብያችኋለሁ እዚ እዚጋ ር አልተርናቲቭስ ወይም ሌላ ምርጫዎች አሏችሁ። ለምሳሌ እሷ እንደዚህ ነች ወይ ብላችሁ ደግሞ ስጠቁ እንዴት ይሆናል ብያችኋለሁ፣ ሺ ይሆናል አለ። ለምሳሌ እሷ አስተማሪያችሁ ናት ወይ ብዬ መጠየቅ ፈለኩኝ። ሰው እንዴት ነው የምጀምረው? ነች ወይ ከሆነ ስለመሆን ነው የምናወራው አሁንም አይደለ። ስለዚህ ዊል ዩዝ ቨርብ ቱ ቢ እሷ እንደዚህ ነች ወይ። ስለዚህ እንዴት ነው የምትሉት? ግድ እሺ። ነው የምትሉት የእናንተ ሲባል እሺ፣ ቲቸር አስተማሪ ነች ወይ ብቻ ነው አይደለ። የእናንተ አስተማሪ ነች ወይ ሲሆን፣ እሺ፣ ዩር ቲቸር ይሆናል ማለት ነው ግድ ኢዝ ሺ ዩር ቲቸር። ስለዚህ ስለማንነቷ ማውራት ከሆነ ኢዝ ሺ ነው የምትለው። ምለው ግን ለምሳሌ በደንብ ታስተምራለች ወይ ሲሆንስ አሁን እዚህ ጋር ድርጊት አለ አደለ በደንብ ታስተምራለች ወይ ስልስ ዱ ሺ አይደለም፣ ኦቢየስሊ አይደለ በማን ነው የምጠቀመው እዚህ ጋር ዳዝ ሺ ግድ። ስለዚህ አይ ውል ሰይ ዳዝ ሺ ቲች ዌል እ እዚህ ጋር ስለ ማንነት ሳውራ ናት ወይ ስ ሺ ነው አለ። እንደዚህ ታረጋለች ወይ ሲሆን ግን ዳዝ ሺ ሆነ ማለት ነው። ዳዝ ሺ ቲች ወል በደንብ ታስተምራለች ወይ ስሺ ዮር ቲቸር አስተማሪያችሁ ናት ወይ ናት ወይ ታረጋለች ወይ ኦኬ። ስለዚህ ድርጊት ኢንቮልቭ የሚያደርግ ነገር እንዳለባሆነው የምጠይቁት በዚህ ወይ ነው የምጠይቁት። ኦኬ እንደዚህ ያረጋል ወይ እንደዚህ ታረጋለች ወይ እንደዚህ እናረጋለን ወይ ዱዩ ኦር ዱዊ ዳስ ሺ ዳስ ሂ በዚህ ወይ ነው የምጠይቁት ማለት ነው። ኢቨን ነገራቸ ያለው የማታውቁ እንኳን ከሆነ እንግሊዝኛ ይሄኛውን ስታውቁ መጠየቅ ምንም አይ ምንም አይ እንትን ያላችሁ አይከብዳችሁም። ሚከስ ከዚህ ውጭ ዜር ኢዝ ናቲንግ ሶ ዩ ሃቭ ቱ ፎከስ ኦን ዲስ በደንብ ፕራክቲስ ማድረግ አለባችሁ። እሺ ለምሳሌ እናንተ ራችሁ የሚጠይቁት ሜይ ቢ እኔ እንዲሆን ይችላል። ለምሳሌ አንቺ

እንደዚህ ነሽ ወይ? አዩ ዱ ዩ ሲሆንስ ምን ብያቸዋለው? እንደዚህ ታረጊያለሽ ወይ? ኤክሰለንት። እሺ፣ ስለዚህ ቅድም ብያቸዋለው እንደዚህ አደረክ ወይ እንደዚህ አደረግሽ ወይ ሲሆን ግን ለሁሉም ዲድ ነው ብያቸዋለሁ አይደል? ግን፣ እሺ፣ ለምሳሌ ቁርስ በልታቸዋል ወይ እንዴት ነው የሚላችሁ? ታዲያ ቁርስ በልታቸዋል ወይ? ኢትስ አን አክሽን አይደል? ድርጊት ነው ያለፈ ነው። ስለዚህ ዲድ ብያቸዋል ለሁሉም ዲድ ፎር ኦል ኦፍ ዘም በት

ታረግ ያለች ወይ እንደዚህ ታረጋለች ወይ፣ በዚህ ወይ ነው የምጠይቁት። እንደዚህ ነሽ ወይ፣ እንደዚህ ናት ወይ፣ እንደዚህ ናቸው ወይ የሚለውን ደግሞ በዋ ነው የምጠይቁት። በዚህ እንደዚህ ነኝ ወይ እራሴ ብላችሁ ጠይቁስ እዚጋ ጋር እንደጻፍኩላቸው፣ አም አይ ኦኬ። ለምሳሌ አሁን እናንተ እኔ ያንቺ ተማሪ ነኝ ወይ ማለት ፈለጋችሁ ነው የምጠይቁት፣ አም አይ ዩር ስቱደንት ነው የምትሉት። ቢከዝ እንደዚህ ነኝ ወይ ስትሉ በአም አይ ነው የምትጠቀሙት ማለት ነው። እሺ አናደር ቲንግ ደግሞ ጀማሪዎች አሁንም፣ ለምሳሌ የሆነ ቦታ ሄዳችሁ የዋንድ የሆነ ሎኬሽን ብጠይቅ ፈለጋችሁ አይደለ? አሁን እዚህ ጋር የት ዌር የሚለው ነገር ትተን በዚሁ አሁንም በዱዩ እንዲህ ብላችሁ እንደምጠይቁ ነው የምነግራችሁ። ለምሳሌ ሌት ሴይ ጋዝ ስቴሽን ፈለጋችሁ እና ጋዝ ስቴሽን እንዳለ የምጠይቅ ፈለጋችሁ እንዲህ ብላችሁ ነው የምጠይቁት ዩ ኬን ሴይ ዱዩ በሚለው ምክንያቱም የምታዋሩት ሰው ሁሌ ዩ ነው ብያቸዋለሁ አይደለ? ያንን ሰው ስትጠይቁ እያዋራችሁት ከሆነ ያ ሰው ላይ እናንተ ምንድነው ዩ ነው፣ ያ ሰውም እናንተን ዩ ያል ነው የሚጠራችሁ ማለት ነው። ስለዚህ ዱዩ የሚለው ነው የምጠቀሙት። አሁንም ዩር ጎይንግ ቱ ዩዝ ስ፣ ከዛ በኋላ ታውቃለህ ወይ ብላችሁ ነው የምጠይቁት። ስለዚህ ዱ ዩ ማወቅ ምንድን ነው? ዱ ዩ ኖ ነው የምትሉት። ዱ ዩ ኖ

ያልኳቸው ዱ ዩ ኖ ር ጋ ስቴሽን ስ ዩ ኖ ር ጂም ኢዝ የምንጠይቁት ማለት ነው። ሌላ ደግሞ እዚህ ጋር በደንብ እንጠቀመው ነገር ደግሞ የሆንን ሰው ፊሊንጉን ስንጠይቀው ለምሳሌ ደናነወይ አሞሃል ወይ ደክሞሃል ወይ ደብሮሃል ወይ የሰውን ፊሊንግ ስንጠይቅ የምንጠቀመው አድዩ ነው እንጂ ድዩን አንጠቀምም። ለምሳሌ እርቦሻል ወይ? በሉ እስኪ እኛ የምተባሩኝ ከሆነ አሁንም ዩ ነው ለእናንተ ስለዚህ

ሚቀመጡ እንኳን ቨርባይ እንጂ ነው የሚቀመጠው፣ እንደዚህ ጋር ረከነው ወይ ነው የሆነው። ያኔ ደግሞ ስለዚህ ጋር ከአር ዩ በኋላ ቨርባን ማስቀመጥ አንችልም። አር ዩ ሃንግሪ የሆናል። መልሱ ርቦሽ፣ እርቦሻል ወይ ደህና ነሽ ወይ ስትሉኝስ፣ የስ አር ዩ ፋይን ይሆናል። ኤክሰለንት። አሞሻል ወይ ሲሆንስ፣ አር ዩ ሲክ ይሆናል። አይደለ አር ዩ ብላችሁ ሲክ፣ አሞሻል ወይ ይሆናል። ግድ። እሺ ደብሮሻል ወይ ሲሆንስ፣ አር ዩ ቦርድ ይሆናል ኤክሰለንት። እሺ ሌላ ለምሳሌ እዚህ ነው ወይ ክላስ ውስጥ ነሽ ወይ አር ዩ ኢን ዘ ክላስሩም። ስለዚህ ቦታ እዚህ ነሽ ወይ ያለሽው፣ ደብሮሽ አሉ ወይ ደክሞሽ አሉ ወይ አሞሽ አሉ ወይ ስትሉ በማን ነው የምጠቀሙት? በዚህ ነው ማለት ነው። ስለዚህ አይሆፕ ሆፕ በደንብ ገብቶሻል ብዬ ያስባለው ይህን ነገር እንዳልኳችሁ ከመጀመሪያው ጀምሮ ስትጀምሩ ጊዜ ማወቅ ያለባችሁ ነገር ነው።